ከአንተ ጋር ጥያቄ ለመጠየቅ በፕሮግራምም አብረን ቆይታ እንደምናደርግ ካወቅኩ ጀምሮ በምንድን ነው መጀምረው እያልኩ ሳስብ ነበር እና ከየትኛው ሊጀምርለት የተጫዋቹ ይሻላል፣ ወይስ የቤተሰቡን የአሰልጣኝነቱ ይሻላል እያልኩ ሳስብ ነበር። ግን በአንተ አሰልጣኝነት ለእኔ በጣም ፍጹም ደስታ የሰጡኝን ሁለት ገጠመኞች አንስቼ ብጀምር፣ ሁለቱም ገጠመኞች ደግሞ አጀማመራቸው ፍጹም ፍርሃትና ሰቀቀን የነበረው ነው። አንደኛው አቢዣን ላይ በኮት ደቯር እናንተ እየተጫወታችሁ ነው። በስታድ ኦሎምፒክ አላሳኔ ኦቶዋራ ስታዲየም ጨዋታችሁን እያደረጋችሁ ነው። እዚያ ማዳጋስካር ላይ ደግሞ የእኔ ልብ ሄዶ ነበር የብዙዎቻችን እና ሰብሰብ ብለን እያየን የማዳጋስካር ና የኒጀርን በኮምፒውተር ደግሞ የናንተም ቴሌቪዥን ላይ ተከፍቶ በቃ ልባችን በውጥረት ሆኖ መጨረሻ ግን በታላቅ ደስታ የተጠናቀቀ ጨዋታ፣ አንደኛው ደግሞ በታላቅ ፍርሃትና ሰቀቀን ተጀምሮ ከዚያ በታላቅ ኩራትና ደስታ የተጠናቀቀ የትኛውን እንደሆነ ብቻ ትገምጣላችሁ። ግብፅ። እኔ እንደዚህ ነበረ ያሳለፍኩት ስሜት እነዚህን ጨዋታዎችና እንደው፣ እንዴት አሳለፍከው እንዴት ነበረ እነዚህን ሁለቱ ጨዋታዎች እስቲ የአቢጃኑ ጨዋታ ለእኔ መጀመሪያ ብዙ ከባድ አልነበረም። ምክንያቱም አይቬሪኮስትን እዚህ ቀደም ብሎ አሸንፏል የኢትዮጵያ ቡድን። ፕላስ ደግሞ በነበሩት የማጣሪያ ጨዋታዎች ላይ የእኛ ቡድን የነበረውን አቋም ከእለት እለት ጥሩ ነገሮች ስለነበሩ እዛም ሄደን ቢያንስ አቻ እንወጣለን፣ ግን ደግሞ ማሸነፍ የሚያስችል አቋም አለን። ልጆቹም ደግሞ ስታያቸው ይጨፍራሉ፣ ምናምን ይዝናናሉ እና ለካ ፌክ ነው ማለት ውስጣቸው ፈርቶ ነበረ በኋላ በኋላ ሳየው የደስታቸው ጥግ ለቅሷቸውን ሳይ ለካ ያ ሁሉ እንትን ዝም ብሎ ጀግንነት ይመስላል እንጂ ፍራቻ ነበራቸው። እኔ ግን ከነሱ ያየሁት መጀመሪያ ያየሁት ነገር በልብ በሙሉነት ጨዋታውን እናሸንፋለን የሚል ነገር ነው የነበረው። ግን ከባዱ ሌላው ነገር ደግሞ ሜዳው ላይ የነበረው የአየር ሁኔታ የተጫወት ነው ሰባት ሰዓት ነው ቀን ከባድ ከባድ ፀሐይ ነበር፣ ሂሚድም ነው። ምናልባት በቴሌቪዥን ያ ጨዋታ ባይተላለፍ ለብዙ ሰው የውሸት ነው የሚመስለው ወይ ሰበብ ነው የሚመስለው። የጨዋታው ዋና ዳኛ ቻርለስ ቡሉ ከጋና ነው የመጡት እና መቋቋም አቅቷቸው ሂት ስትሮክ ፌንት አድርጓል። ሂት ስትሮክ ገጥሞት በቃ ተዝለፍልፎ ወድቋል እና ከባድ ነበር ጨዋታው። ያው ፋይናሊ ግን ያው ድራማቲክ በሆነ ሁኔታ እኔ አላሰብ ኒጀርንና የማዳጋስካርን ጨዋታ ቶታሊ አይምሮ ውስጥም የለም በእውነት ምንም አይምሮ ውስጥ የለም። ግን በኋላ ላይ ነው ከትሪቡን ላይ በቃ እዛ እንዲህ ናቸው ባዶ ለባዶ ነው ምናምን ሲሉ ያው ፋይናል ሚኒትም ቢሆን ጎል ሊያገቡ ይችላሉ፣ ባለሜዳ ስለሆነ ማዳጋስካር፣ እንደዛ የሚል እንትን ነው የነበረ። ግን ያው እግዚአብሔር ፈቅዶት ያው መጨረሻ ቀደም ሲል የሰበሰብነው ነጥብ እንዳለ ቢሆንም ግን በመጨረሻው ጨዋታ ላይ ደግሞ የሁለቱን ቡድኖች አቻ መውጣት ተከትሎ ያው የእኛ ቡድን እድለኛ ሆኗል ማለት ነው። ድራማቲክ በሆነ መንገድ አልፈናል። የግብፁ ያው የግብፁ የተለየ እንትን ነው እውነት ለመናገር። ግብፅ በእግር ኳስ ከኛ ጋር ያላት ታሪክ በጣም ሰፊ ነው። ልዩነቱና የሆነ እንትፍና አለ። በአንድ በኩል ይሄ ፍራቻው አለ፣ ፕላስ ከሜዳችን ውጭ ነው የምንገጥማቸው። እንደ መልካም አጋጣሚ ደግሞ አንደኛ የተወሰኑ ተጫዋቾች ያለመኖራቸው አንድ እንደ አንድ ጥሩ ነገር ነው። ሁለተኛው ቀደም ብሎ ከማላዊ ጋር የተጫወትነው ጨዋታ ላይ ያሳየ ነው ፐርፎርማንስ ብንሸነፍም፣ በቲማችን ላይ የነበረው በራስ መተማመን ከፍተኛ ነው የነበረው። ፕላስ ልጆች በቁጭት አይ ነበረ ሲዘጋጁ የነበረውና ቢያንስ ሚያንስ ነጥብ እውነት ለመናገር ከነዛ ሁለት ጨዋታዎች አራት ነጥብ ማግኘት ነው በር ፍላጎታችን፣ ከግብጻቻ ብንወጣ ማላዊን ብናሸንፍ የሚል ሂሳብ ነበረ የሰራ ነው። ግን እንደ አጋጣሚ የሆነው በማላዊ በጥቃቅን ስህተት ነው የተሸነፍ ነው። ሁለት ለአንድ ሁለት ፔናልቲ አግኝተው ነው ያሸነፉ። ግን የማላዊ ደጋፊ ራሱ የእኛ ነው የነበረው በነበረው ፐርፎርማንስ ጥሩ ነው የነበረው። ፕላስ ማላዊ የሚኖሩ ኢትዮጵያውያን ደግሞ እንደዚህ ራት ጋብዘውን ቡድኑን የኢትዮጵያን ኮሚኒቲ ይዛ ያሉ በጣም በእኛ ተደስተው ነበረ እና በጣም በኩራት ነበር ሲናገረው የነበረው። ግብጽን አታሸንፉ ግን እንደዚህ ተጫወቱ የሚል ኃላፊነት ነበረ ሲነግሩን የነበረው እና ያ ነገር ተደማምሮ እንግዲህ ሳይታሰብ ማለት ይቻላል ሳይታሰብ ምል በተለየ ጨዋታ ብልጫው የነበረው ሜዳ ላይ የነበረው የናወከር የነዳዋ የሁሉም ልጆች አማኑኤል አማኑኤልስ ሽመልስ ከላይ ከከላይ ማለት አትችልም። እና ሁሉም ጥሩ ቀናችን ነበር ማለት ይቻላል። እና እንደ ኢትዮጵያ ቡድን በዛ ደረጃ ከሀገር ውጭ ከግብፅ ጋር ስትጫወት እንደው ምን አወራችሁ መልበሻ ክፍል ላይ የዛን ቀን ምን ተነጋገራችሁ? የበላችሁትን ሁላ ባቅደስ ምን በላችሁ ምን በልታችሁ ገብታችሁ ምን ጠጥታችሁ ነው እንዲህ ባለው ወኔ እንዲህ ባለ መንገድ ግብፅን የረመረማችሁ ምንድን ነው መሰለህ ከጀርባ ያው ከግብፅ ጋር ስንጫወት በወቅቱ የነበረው ዝም ብሎ እግር ኳስ ብቻ አልነበረም ያው አንተም ብትሆን ሁላችንም ሁላችንም የኢትዮጵያ ስሜት ሁላችንም ውስጥ አለ ኢትዮጵያ ግብፅ በዚህ አባይ መከራ ነው። በቃ ብዙ ነገሮች ትሰማለህ፣ እንዳይገደብ በዚህ ጥረት ታደርጋለች። በዚህ በየቦታው ለሚሞተው ሰው የግብፅ እጅ ያለበት ብዙ ነገር እንሰማለን እና እንደ ሰው ትሰማለህ። የውጭ ኃይሎች እንዲያደረጉን በእግር ኳሱ ደግሞ ተመሳሳይ ይሄ የበላይነቱን ወስደው ሌላ ጫና እንዳይፈጥሩብን ቁጭቱ አለ ውስጣችን። ና እግር ኳስ ብቻ አልነበረም ና እያንዳንዱ ልጅ ከውስጡ ምንም ሌላ ተጨማሪ ነገር አይፈልግም መነሳሳቱን ነበረው። ፕላስ ያ ሰዓት ላይ የምታስታውስ ከሆነ ሶስተኛው ሙሌት የሚከናወንበት ሰዓት ነው፣ ያ ያለ እና በዚህ ጋር የተገኘውን እንትን እኛ በዛ ጋር እንዳናጨልመው። በቃ በጣም ሪሊ ሁሉም ምንም ሞቲቬት እንድታደርጋቸው የሚጠብቁ አልነበረም። ከውስጣቸው ነበረ ያላቸውን ነገር ለመስጠት ሁሉም ሰው ዝግጁ ነበረና ና ከእያንዳንዱ ከመቶ ፐርሰንት በላይ ነው ሜዳ ላይ የምታየው ነገር። የነበረው ስሜት ካለቀ በኋላ የነበረው ነገር ተኝታችሁ አልደራችሁ ተኛችሁ? እውነት ለመናገር አይሮ ነው አላቀውም። እኔ እንደዚህ አይነት ነገር ምናልባት ሁለተኛ ጊዜ ገጥሞኛል። ና ምንም ደስታውን ሲያልቅ ጨፍረናል፣ ሁላችንም ተደስተናል። ፕላስ እንቅስቃሴው ያስደስታል፣ ግብጽ መሆኑ ያስደስታል፣ ከሜዳ ውጭ ማሸነፉ ያስደስታል። በዛ የፈጠርከው ነገር ብዙ ነገር እንደሆነ ይገባኛል፣ ግን የማላቀው ነገር ግን እንደነበር መደበቅ አልችልም። ትንሽ ደቂቃ ወጥቼ ነበረ፣ እራት ጋብሰውን ኮሚኒቲው እዛ ሄጄ ነበር። በአብሬያቸው ብዙ መቆየትም አልፈለግኩም። ተመለስኩኝ እኔ ወደ ቤት መልሱ ብያቸው ወዲያው ተመለስኩ። እነሱ በቃ ደስታ ላይ ነው የነበሩት። ቤት ገባው። ለምን እንደገባው አላቅም፣ ግን አልተኛውም። እውነት ለመናገር ስልክ ምናምን ከፋሚሊ ጋር ተደዋውያለሁ። ከዛ በኋላ ያለው ታይም ግን በምን እንዳለፈም አላቆም። ያው ስካር አለው በጣም በጣም ሁላችንም ነው፣ እንዴት እንዳሳለፍ ነው አናቅም። ለኔ በእግር ኳስ የኢትዮጵያ ብሔራዊ ቡድን ጨዋታ ያንን የመሰለ ጨዋታ አልተመለከትኩም እስካሁን ድረስ። ከእውቀት ጀምሮ ብሔራዊ ቡድኑን በተከታተልኩባቸው አጋጣሚ በጣም ምርጡ ጨዋታ ለእኔ ያኛው ነበረ።